አንጀተን አትቤ በእናትሽ እያለሹ ምስጥር ንገርኝ። መረጃ ካለሽ መረጃሽን አሳየኝ። መረጃ ከሌለሽ ደግሞ ንገርኝ። እኔ መረጃ ማ ነበረኝ ብዙ መረጃ ደርሶኝ ማለት ጀምሮ እኔን አታገኝም። ሚያስቅ ሚያሳውል አይምሮሽ ዘና ያረግ በውስጥ እንግልሻለን እዚጋ ምን ያደርጋል። እኔ አንቺ ያለሽ እኔ ምርጥ ምርጥ ምርጥ የምርጥ ጓደኛ እኔኮ አንቺን አለማጣት ብዬ ነው ይሄ ሁሉ የሚሆነው። አንቺ ግን አይገባሽም። እን ትክክለኛ እኔ አንቺን ወዳጅ መሆነ የአንቺ አድናቂ መሆነ በጣም እኮራለሁ። እናንተ እሱን ተውትና ሲንግሎች፣ ሲንግል ስትሆኝ ጫማ የምታረጊው ስታገባ ደግሞ የምታረገው ጫማ ታስፈራለች። ድንግልና አላት እኮ

አንቺ የኔ ነገር ስሚ፣ አሁን አንድ ልጅ የወለደ ጫማ እኔ የራሴ ፈራሁ። እንደውም እኔም እንደዚህ ሊሆን ነው እንደ እያልኩ ነኝ። አሁን እዛ በኢትዮጵያ ስትገቢ ኤ አርገሽ ትሄጃለሽ። እሺ ኢትዮጵያ ስትሄጂ ነው ምን ትንሚልሽ? ወይ ነው ዘጠና ስምንት ዘጠና አምስት ምንድን ነው? አዎ ሰው ነው። ቁጭ በሉ ቁጭ በሉ ሲንግል ያሉ ልጆች ብቻ ነው

ማዚ ማዚ በትልቁ አርጊ በትልቁ አርጊ። እኛ አይደለም የሚጫወቱ እዛው ይጫወቱ። እኛ እኛን እግዚአብሔር ምንድነው ደሞ ፋጡማ የማንም የማንም ነገር ገስት እንሰራለን። እንደዚህ በሉ እንደ ማዛ ጌታ፣ ባንቺ ጊዜ ትዳር እና እንቅልፍ ጠፋ። የማዛ ፋጡማ ይሄን ቲክቶክ እና ማለት ነው ይሄን ዩቱብ ቢዘጋ ምን አለባት እንደ። እንደምውም ይሄ ስልክ ያለ ጊዜ እምናየው እዛ መአዛ ይሄ ስልክ ያለ ሰዓት ከሰብ መገናኘት የለም፣ ከሰብ ማውራት የለም፣ ምን የለም፣ ጭቅጭቅ የለም። ሰላም ነበረ፣ ፍቅር ነበረ፣ በፍቅር ነበረ

ምን አቃጠለኝ እኔ አሁን ወይ፣ ወይኔ በላችሁ፣ ወይኔ በላችሁ፣ ወይኔ በላችሁ። እኔ ወዴት ነው የምገባው? ፈታ ብሎ ዛሬ ቪዲዮ እንደዚህ ያደርጋል ሰው። ማስዬ እኔ እኮ ለሌለ ነገር ሳይሆን እኔ እናት በቃ ስለደበረኝ ነው። እንደ እኛ የምንጠብቆ ሌላ የሚመጣ ሌላ በጣም ይደብራል ጌታ እንጂ እኮ በእነሱ ጨክን የምንጨክን አንጀት የለንም። ጀመረች ች በቃ እሷ እኮ አሁን በቃ ማዛ ይሄ ድራማ እስከሚቆም ድረስ በቃ ጀመራት። ድራማ ካቆም ማዛ ታስታውሻለች አንድ ቀን።

ትንሽ ቆይተን ማለት ነው እንጀምራለን። እንደ ትላንትና ማለት ነው። ምን ምን አገባነኛ። የፈለጉ ይጋቡ፣ ከፈለጉ አይጋቡ፣ ከፈለጉ ይፈቃቀሩ፣ ከፈለጉ አይፈቃቀሩ እዛሁ፣ ከፈለጉ ይወደዱ፣ ከፈለጉ አብሮ አይወደዱ ከተፋቀሩ ይፋቀሩ፣ ካልተፋቀሩ ይቅሩ። ከፈለጉ ይጋቡ፣ ከፈለጉ ይውለዱ፣ ካልፈለጉ አይውለዱ፣ ካልፈለጉ አይጋቡ። ከፈለጉ ይውለዱ፣ ከፈለጉ አይውለዱ፣ ከፈለጉ ይፈቃቀሩ፣ ካልፈለጉ ይቅሩ ነው አላልኩትም። ት- ትግስት ትነግሪኛለሽ የደበቅሽውን ምስጢር ትናገራለሽ? አይትናገርም? እኔን አላመጣት ከፈለግሽ ንገር። እኔን ማለት ከፈለግሽ ለምንድን ነው እንደዚህ የሚሆንልሽ? እኔ አንቺን ስለምፈልግ እኮ ነው። ለምንድን ነው እንደዚህ የሚሆንልሽ? እሺ እኔ ትዕግስት፣ ካሜራ ይቁምና ከካሜራ ጀርባ ያለውን ነገር ትነግርኛለሽ አትነግርኝም? መልስ የለም። አልያዘችም እዛ ከካሜራ ጀርባ እነግርሻለሁ፣ ከካሜራ ፊትም አልፈራምን። ብዙ ቤተሰብ እኔ ብዙ ቤተሰብ ስለሚጨነቅ ነው እንጂ ነገሩ እንደሚሰፋፋ ፈልጌ አይደለም። እኔ ነገር ለማስፋፋት ፈልጌ አይደለም። ከካሜራ ጀርባ ሊጨርስ ፈልጌ ነው። አንቺ ነሽ እምቢ ያልሽኝ እንጂ። አሁንም እኔ ልሄድ ነው። ተነሳሁ። ማዘን እየጠበቅነው አሁን። በኋላ እነግርሻለሁ፣ በኋላ እነግርሻለሁ ብዬሻለሁ። በኋላ እነግርሻለሁ አዎ፣ ትክክለኛ መንገድ አሁን ነው የገባነው። ትክክለኛ ስታይል አሁኑ። አዎ፣ አረባናትሽ አታስጨንቅ፣ አታስጨንቅ ነው ወድሮ ነው ነው ኬስ መገናኘት የለም። ሽምግለ ሲመጣ ከቤተሰብ ቀረቺ ልጅ አሁን አትፋሸኝ እንዴ፣ በውስጥ እኔ እርክ ዳስቀምጥልሻለሁ። ምን አይነት ናት እቺ ተማታች እንዴ? ዛሬ ሊያማት ነው እንዴ? አንቺ ማን ነው ምንድነው? ሳብ ላይ ማለት ነው አንድ መቶ አርባ ሁለት ቦይስ ከመቼ ነው እንከባበር? ወይኔ! አንቺ ማለት ነው ዛሬ

በጣም ነው እንደ እነሱ ፍራንክ የሰሩት። በጣም ነው እንደ ንትን የሆኑት። በጣም ነው እንደ ምስጢር ያለሽው ማዛ የደበክሽ። በጣም ነው እንደ ምስጢር የደበኩት። በጣም ነው እንደ መናገር ያልፈለግሽው። አንቺ አሁን ለምንድን ነው ባስኬት ውስጥ የገባሽው? ጌታዬ ደህና ነሽ? ደስ ብሏት ነው። ደስ ብሏት ነው። ደስ ብሏት ነው። ደስ ብሏት ነው። ምስጢር ስለደበቅሽኝ ነዋ ዛሬ ደስ ያለሽ። ደስ ብሏት ነው። ደስ ብሏት ነው።